ወይ ሰኒዬ የዛሬው ይለያል ማለት ነው። ሰኒ እህ ምን ብታረግ ጥሩ ነው? በቃ ተቆራረጡ፣ ቤቷንም ቀየረች። ጽናትም ከምንም በላይ ኪራድ የበደባ በደባ ዛሬ ጽናትንም ሁላችሁም የጽናት ወዳጅ የሆናችሁ ብላችሁ ትፈርድ ያላችሁ በጽናት ማለት ነው። ዛሬ እሳት ልብሶና ተተኩሶ መጥቷል። ኪምሮን ምን ሆነህ ነው ሰጥተለች። ጓደኛሽ ናት ምከሯት፣ ይች ጓደኛችሁ ናት ምከሯት ይላል። ምን ሆነ የጓደኛችን ናት ለዋለች። እዚህ ጋ እያለቀሰች ነው መተቷት። ኪራ መተቷት፣ እያለቀሰች ትገኛለች ማለት ነው። እዚህ ጋ ቁጭ ብለው እያወሩ ነው። ቤታ ከኪራ ጋር ተኛለሁ ብላ ሲያገኟት ከዛ በኋላ በጣም አበደች እና ጽ ከሰለውን አደረች ማለት ነው። አሰላሙ አሌኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ቤተሰብ እየሆናችሁ ተቀላቀሉ። ጽናት አልሆነልሽም። እዚህ ጋ ወይኔ፣ መካሪ ያደረግከኝ ጌታ እያለች ደስ ብሏታል ማለት ነው። ሌና ወይ ሌና እንደ አንቺ እንዲ ከማያገባሽ እንድርጎ ዝንብ ጥልቅ እያልሽ ብላለች እኮ ሰኒ። እውነቷን ነው። ሰኒ ከዛ ሄደ ከቤቷ ሲሄድ እሷ እንደሌለች ቤቷ እንደተከራየ ተነገረ ማለት ነው። ኪምሮን እዚህ ጋር ከአዲሱ ቤቷ ገብታለች ሰኒ። ወይ ሰኒ የኔ ቆንጆ ቤቷን ቀይራ ከአዲሱ ቤቷ ነው ያለችው ማለት ነው። ቤቷን አከራይታ እሷ ተከራይታለች ማለት ነው። እዚህ ጋር ህ የታባቱ አያገኘኝም። ማንም የማያገኝብኝ ቦታ ነው ያለሁት እያሌ ሰኒ ብቻዋን ታወራለች ማለት ነው። እዚህ ጋር ደረጃው እየሮጠ ገፋት ሲወርድ ማለት ነው። ከዛ እጁን ያዛረገችና ይቅርታ እንደዚህ ሁነ እንዲትወጣ አልፈቅድልህም ትለዋለች። ከዛ ልቀቂኝ ቢላ ልቀቂኝ ቢላ ከእጇ ተጠምጥሞ እንቢ ያለችው እንቢ ስትለው ከዛ መጨረሻ ላይ ምን ቢፈጠር ጥሩ ነው? ጥሯት ጥሯት እጇን ልቀቂኝ ብሎ ቢለምን ቢለምን እንቢ ስትለው ከዛ ገፍትሯት ይወጣል ማለት ነው ሰውዬው ማለት ነው። ልቀቂኝን የምንማረው ጉም በአክሽን ልቀቂኝ ቢል ቤት ሊያስረዳ ቢሞክር እንቢ ያለችው ከዛ መጨረሻ ላይ እጇን ንቅጥ አርጉ

በጣም ጥሩ ሰኮና ነው የምሰራው። እዚህ ጋር ደግሞ በጣም ሙሽኪላ እና ችግር ያለ አስሄድናት ማለት ነው። እዚ ጋ ከኪራ እና ከጽናት አልጋ ቁጭ ብላ እየዘፈነች ትመጣለች። ጽናት ምን እያልሽ ነው ትላታለች። ከዛም በኋላ እየተጫወቅኩ ነው፣ አንቺም ከፈለግሽ እንጫወት ትላታለች። እንዲህ እኔ እንዴት ነው እንደዚህ ልትይኝ የምትችይው ትላታለች። በአባላሉ ማለት ነው። ማሰርግ ተመልክቷቸው ጽናት በጣም የድሮ ስህተቶቿን ስታደርጋት የነበረውን ስታጠፋ የነበረውን እየነገረቻት ይገኛል እዚጋ ማለት ነው። እኔ እንደዚህ አላደረግኩም ትልና ትበሳጭና ታወጣለች ተወጣለች። ቸረባከሽ አንቺ እኮ መላእክነሽ ምንም ነገር ማድረግ አትች መላእክነሽ ትላታለች ጽናት ማለት ነው። ልንገርሽ ሁሉንም ነገር እየሰራሽውን ብላ የሰራችውን ሰው በስ ይበዋል። እሺ ቤተሰብ በመካከል ቪዲዮውን እያቆምኩን ነበር ማለት ነው እና ጽናት ከዛ ኦሬጅ ትላለች እና ምንድን ነው ጽናት አብድሻል? እንዲህ አረባክን እኔ ነኝ ያበድኩት? ተው እንጂ ትልና ጽናት ተበሳጅታ ተወታለች ማለት ነው። እዚህ ጋር እሱ ጋር በጣም እየተማጎት እና እየተከራከሩ ነበረ። እዚህ ጋር ሁለታቸውን ተበሳጅተው እሷ ሰዎታ፣ እሱም እንደዚህ ሆኖ ይቀመጣል ማለት ነው። ጽናት አሁን እንኳ በሽቅሽ የኪራ ጭራሽ ሊረዳሽ አይችልም። አንተ ኪራተው አንተ ቂራ ቂንቦ ሁሉ እየለቃቀምክ እየመጣ ጽናትን አቃጠልካት። እዚህ ጋር ደግሞ ሊና ወይ ጉር ትላለች ማለት ነው። ይሄ ሊና አንቺ እኮ አያልቅብሽም ወይ ወጥተሽ አት ይዤ ከቤታቸው አያልቅብሽም ወይ ጸጉርሽ አይስተካከል እዚህ ጋር ይሄ ደግሞ ከቤቷ ሲሄድ ተከራይቷ ስትለው ከዛ ሲመለስ የራሷ ጉዳይ ከዚህ በኋላ አልፈልጋትም የሚፈልጋት መስሏ ከሆነ የራሷ ጉዳይ ተብሎ ይመለሳል። ከዛ በስልክ ሲያወራት ምን አገባ ትለዋለች። የትም ለህድት ምን አገባ ከዚህ በኋላ እንደ ተጠይቀኝ ትለዋለች። ሰኒ ማለት ማለት ነው። ለሰኒ ሲደወልላት ከዛ ሰዓት ይለብስና ከዚህም በኋላ ይፈልገኛ መስሏት እንደሆነ አልፈልጋትም፣ አልመጣም ሌላ ነዚህ ጋር ጽናት ብቻዋን ቁጭ ብላ እየተበሳጨች በ በኬራ ምክንያት እሱ ይመጣል። ከዛም በኋላ ምን ሆነህ ነህ ትለዋለች። እቺ ጓደኛሽ ናታ፣ ተመክሯ ከሆነ ምክሯት በጣም አስቸጋሪ ጸባይ ያላት ይላታል። እንዴ ናረገች ትለዋለች። ከዛ ስልኩን አታነሳልኝም ጭራሽ ቦለክ ብሎክ ብላኛለሽ ምናም ብሎ ይነግራታል። ከዛ እዚህም ብሎክ ብላኛለች ብሎ ስያወራት እያወራ እያለ ሌና ትመጣና እንደለመደችው ጠልቅ ትላለች። ከዛ በኋላ ጽናት ጓደኛዋ እንድታማ ስትሞክር አፍሽን ዝጊ፣ ስለ ሰኒ ስለ ጓደኛዬ ኮ ነው እያወራሻለች፣ ጓደኛዬ እንድታሚ ተፈቅድልኛ ሊመስሎች ነው ትላታለች። ከዛ በኋላ እዚጋ ኪራና ጽናት እየተከራከሩ ነበረ መእታ እሱ ከተኛበት ፍርድ ልብስ አንስታት ስትወጣ ለምንድን ነው የምትወጪው? እኔ ጋር አታድርም። እንዲህ አንተ ጋር ማደር አልፈልግም፣ ብቻዬን ማደር ነው የምፈልገው። ተልና ልብስ አንስታት ትወጣለች። ከዛ ኪራ ከተኛበት መታ ቤታ ጸጉሩን ትደባብሰዋለች። ትነጋገዋለች። ከዛ ምን ቢፈጠር ጥሩ ነው ጽናት ትመጣባቸዋለች። ማሻላ የማ ጥሩ ነው፣ ጥሩ እየሰራህ ነው ማለት ነው። ከገዛ አልጋይ ላይ የማገጥ ክቤ ነው ተልና ትበሳጫለች። አይ እኔ እንደዛ እንዴት ታስቢያለሽ? ታስብ እያለስ ቢነግራ ቢነግራት አልሰማው ስትል በጢ ብሎ ለስኖ እዚጋ ቁጭ ብላ እያለቀሰች ትገኛለሽ ማለት ነው። አይ ጽናት እኔ እኮ ወይ አልፈልግም ብላ መሄድ አታውቅበት ወይ አርፍ አትቀመጥ የምትገርመኝ ነገር ማለት ነው። አይ አንቺ ነገር እዚ ጋ ኪምሮን ያባብላታና ታልቅሽ እያለ ኪምሮን እያባበላት ይገኛል ማለት ነው። እዚህ ጋር ሰኒ ከአዲሱ ቤቷ ተኝታለች። ከአዲሱ ቤቷ ተኝታ ነው ያለችው። ከዛ እንዲ ዛሬ ማልደወለልኝ ትልና እንዲ ለካም ተጣልተናን ትላለች። መጣላቷንም ረሳየው እንዲሁም ከዚህ በኋላ ስራይና ድብ ይሰራለሁ እንኳንም ቤቴን ቀየርኩ ማንም አያገኘኝም ትላለች ሷኮ አትቆርጥም ፍቅሩ ይዟታል እዚህ ከመሩዬ ማን እንደሷ የተመቸዋለ ለሽ ብላለች እሷ ሚንከባከባል ሰጥቷታን በወቅቱና ሆሜን ማለት ነው እዚህ ጋ መቶ ሲያዋራት ትነሳለች ናሆሜ ማለት ነው አሁንማ መገናኘታቸውንም ተውት አብሮ መስራታቸውን ትተውታል እዚህ ጋ መሮና ናሆሚ እየሳቁ እያሞጋገሳት ይገኛል ማለት ነው። ተመልከቷቸው፣ ፍቅር ፍቅር ሲጫወት እኮ ደስ የምር፣ ባልና ሚስት ነው እኮ የሚመስል አይመስሏችሁም? እዚህ ጋ አዝሎ ኩሽና ቤት ውስጥ ይወስዳታል ማለት ነው። ይገርማሉ። ጽሆዬ ደግሞ ሶፋው ላይ እግሯን አጣፍ አደርጋ ይህን እንቅልፍ እየመታቸው ይገኛል። ሁላችም ሰብስክራይ ባር ተመልከቸው። እዚጋ ተመልከቷቸው። እዚጋ ጽናት ሲፈልጓት ተሰብስበው እ እንዲሁም አንስተው ሐኪም ቤት የወስዷታን ደረጃ ተኝታ ታማባቸው ደንግተው ሐኪም ቤት የወስዷታን እስኪን ቻዋርያ ጽናትን ምናምን ይላታል። ከዛ ተከትላ ጽናት በመጥበ ክብታ ነው ከብታ ሌና ትመክራታለች። ከዛ አመሰግናለሁ ሌና ስትላ ይ ጽናት ለተዳረሽ ከፍተት አታምጪ ምናም ስትል ከዛ አመሰግናለሁ ሌና ስትል ከዛ ሌና ምን ብትል ጥሩ ነው ፈጣሪ ይመስገን፣ እኔም ሰው መካሪ ሆኔ አመሰግናለሁ ተባልኩኝ ትላለች። ከዛ እዚህ ጋር ምንድን አድርጊ ነው የምትይኝ? ትላታለ የሷ ስም መክራት ማለት ነው። ከዛ እንዲህ ባልታየናቸው ነገሮች ዋጋ ያስከፈሉና ስለዚህ ይቅርበይ በመካከል ቪዲዮውን እያቋረጥኩ ነው። ሀባይቢ ይቅርታ አርጉልኝ። ሌና ነየዋት፣ እዚህ ጋር እየመከረቻ ትገኛለች። ከዛ እሺ ሌና ይ አመሰግናለሁ፣ ለማንኛውም ብላ ተወጣለች ማለት ነው። እዚህ ጋር ከስራ ቦታዋ ሄዶ አገኛት። ምን ልሰራ ነው ስራ ቦታ የመጣው ትላለች፣ እሷ አልገባውም። እሷ ግን የተሰራውን ሁሉ ስላየች ከዚህ በኋላ ከስራ ቦታ የመጥተህ እንዲ ታስተካኩለኝ አልፈልግም እንዳመጣ ከስራ ቦታ ይብላ። ታስጠነቅቀዋለች። ሰኒ ማለት ነው። ሰኒ ጀግና ኮነሽ፣ ጎበዝ። እዚህ ጋር የዛሬው ቪዲዮ በመከራ ሊያልቅ ነው። ሰብስክራይብ አርጉ፣ ላይክ ሸር አርጉኝ። በቃ እንዴ ሴቶቹ ይመጣሉ፣ አንዴ ወንዶቹ ይመጣሉ። እኔ ነገ ብሰራው ጥሩ ነበር፣ ነገ ግን አይመቸኝም ብዬ ዛሬ ቪዲዮ እየሰራህ ነበረ አላሰረኝ አሉ። ሁላችሁንም እወዳችኋለሁ አከብራችኋለሁ። ሰላምና ፍቅርና አንድነትን ያምጣልን። ውድ ተመልካቼ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ። እወዳችኋለሁ አከብራችኋለሁ። ሰላም ፍቅር ለእናንተ ሀገራችን ኢትዮጵያ ይሆንልን። ኢትዮጵያ ትለምልም፣ መቀኛዋ ይጥፋልን ማለት ነው።